ብሞት ራሱ መቃብር ላይ እንዳትቆም፣ የምሬ ነው። አንተ ከገደሉኝ ሰዎች እኩል ነው ማየት ማለት ገለኸኛል። ቁሚያውን እዚህ ስላየኝ ሳይሆን ገለኸኛል። ሙቻ አሉ እኔም ልጅ ነው አይደል? ልጁ እኮ በቃ አሁን ለነሱ አግዘን ተንስካል ልጅ ነው የሚሆነው። እየተጠራጠርክ የተቀበልከው ልጅ ሲጀምር ላንተም ልጅ አይሆንህ። ያንተ ልጅ ለማስተካከል ሲሞክር አንተ ግን እኔ ህይወት ነው ያበላሸው። የቤተሰቦችን ክብር ነው ያዋረድከው። ክብሬን ያዋርክ ሰው ፊት ቁሜ እኳን እኩል ጓደኞች ጋር እንዳላዋራ ነው ያረከኝ እኔ ደስ ለኛ ሰርጋችሁ የራሱ ብመጣ በጣም ደስ የሚለኝ አግኝተሻል አብርሃምና ሳራ ያድርግላቸው ከእኔ ጋር ስለነበረው ስላሳለፍ ነው ጊዜ ሁሉ እጅግ በጣም አድርጌ ነው የማመሰግነው የምሬ ነው ሰላም ሰላም እንዴት ናችሁ ደህና ናችሁ እንግዲህ እኔ ያው እንደምታዩኝ ትንሽ ጉዳት ደርሶብኛል ግን ደህና ነኝ እግዚአብሔር ይመስገን እንግዲህ ያው የተፈጠረውን ነገር እንዳለ አይታችኋል እና ዛሬም ደስ በሚል ነገር አይደለም የመጣሁት ማለት በጣም ደብሮኛል። የተፈጠረ ነገር እየተፈጠረ ያለው ነገር በጣም ነው የሚያስጠላው። እኔ ሰላም ለመፍጠር በሞከር ቁጥር ችግሩ እንትን ለማለት በሞከር ቁጥር ነገሩ በጣም እየተበላሸ ነው። እኔ አላቅም፣ ብቻ ሁሉም ነገር ወደ ማይሆን እንትን እየሄደ ነው እና ባለፈው እለት ሁሉም ነገር አይታችኋል። እሷ ጋ ተረጋግቼ እኔ ሄጄ ያለውን ችግር ለመፍታት ስሄድ፣ እሷ እንደምታዩት ያው እዚህ ጋር ጉዳት አደርሳብኛለች ማለት ነው። ግን ደህና ነኝ፣ ብዙም አይደለም። ፈጣሪ ጠብቆኛል። አይኔ ምናምን ቢሆን አስቡት፣ ምን ሊሆን እንደሚችል ብቻ። ስራዋ እንዳለ የህፃን ነው። በጣም ነው የሚያስጠላው፣ በጣም ማለት ነው። እኔ አልጠብቅም፣ ማለት አንድ ትልቅ ሰው እንደዚህ ሊያደርግ አይገባም፣ ተነጋግሮ መግባባት በሚቻልበት ዘመን። እሷ ግን በቃ ምንም መረጋጋትም አታቅም፣ እንትን የሆነ ማመን ምናምን አትፈልግም። የራሷን ነገር ብቻ ነው ነገሮችን የሆነ በጉልበት መጨረስ የምትችል የሚመስላት፣ እና እንደዛ ደግሞ ማድረጓ ሳያንሳት አንዳንድ ሰዎች ስደግፏት ነበር እንኳን ስተይ ደጋረገሽ ምናምን ስትሉ ነበረ። ማለት ንግግር እንኳን ቢሆን እሺ እጇን አንስታ ጉዳት ና ያደረሰችው ሰው ላይ ማለት እንዲ ጉዳት ማድረስ ጥሩ ነው ብዬ እኔ አላስብም። እናንተ አስባችሁ ያ ልክ ነው ምናምን የምትሉ ከሆነ እኔ አላቅም፣ ግን እናንተም ስሰጡት የነበረውን አስተያየት አይቻለሁ። ልክ አይደለም እና ደግሞ ባለፈው ለት ዴኔ ምናም ብላ አስመርምረው ይዘው መጥተው ነበርና አላቅም በቃ በጣም ህይወቴን እየረበሸች ነው። እኔ አስተካከልኩ ስል እሷ ከዋልኳ ላይ ተከተለች እንትን ትላለች። ካሌብ ባልፈልግሽም ባላስ ቁጥር እሷ እኔ ላይ ነው ንዴቷን እንትን ለማለት ለመወጣት የምትሞክረው እና በጣም የሚያስጠላ ነገር ነው የምታደርገው። ማለት ይሄ ከእንትኗ አይጠበቅም ከእድሜ ምናምን አይጠበቅም። ካሌብ እንዴት እንደቻላት እኔ አላቅም ብቻ ዲኤንኤ ምናምን ብለው ወረቀት ይዘው መጥተው ነበረ። በዚህ አጋጣሚ እኔ እሷን አላምናትም። ዲኤንኤው የውሸት መሰራት ይችላል። አሁን የምናገረው በኋላም በቃ መቼ የማይቀየረው ቃልም የውሸት መሰራት ይችላል። እሷ የምታስበው ነገር ሁሌም እኔና ካሌብን ለማለያየት ነው። እኔ የማስበው ነገር እንዳይሳካልኝ ነው። እሷ ከዋልኳ ላይ እየመጣች በቃ እንዳለ እኔ የማስተካክለውን ነገር ማበላሸት ነው ስራዋ ና ባለፈው ዲኤንኤ ብላ ይዛ መጥታ እንግዲህ ልጁ ውሸት እውነት አይደለም ብላ ተናግራለች ማለት ነው። እንግዲህ ምን ብዬ ማስቆም ራሱ እሷ እንዳለብኝ በመነጋገር ማታምን ሰው ስለሆንች እኔ ደግሞ በእንደዚህ አይነት ነገር ነገሮች መፍታት እችላለሁ ብዬ ስለማላምን በጣም ነው ነገሮች በጣም እያስጠሉኝ ያሉት። ማለት ከአቅም የበላይ የሆነች ነው እና የእኔና የእሱ ሳያንሳት ደግሞ ልጄ ላይ ነው አሁን ደግሞ የተነሳችሁ። እኔ በልጄ ቀልድ አላቅም። በጣም ያስጠላ ነገር ነው የምታደርገው። አሁን አድጎ ይሄንን ቪዲዮ ሲያየው እሱ ራሱ በጣም ነው የሚደብረው። የምታረገውን ነገር እያሰበች አደለ የምታረገው። እኔ እንጃ ከሰው ጋር እንዴት መኖር እንደምትችል እራሱ ሳስበው በጣም ነው የሚያስጠላኝ። ለራሷም ቢሆን ብትረጋጋ ነው የሚሻላት። እኔ በቃ ከሰው ጋር ራሱ እንዴት መኖር እንደምትችል በጣም ነው እንትን እያለች ያለችው ና እሱ የራሷ ጉዳይ ነው። የሚመለከተኝም ግን ከዚህ በኋላ ማለት ነው። እሷም ታየዋለች። ቪዲዮ እየመጣሽ ህይወቴን አትበት ብጪ ልጅ ላሳድግበት ከካሌብ ጋር ዶም አሁን ካሌብ መቷል ያለውን ነገር ትነፍ ዴኒስ ደህና ነህ ደህና አለው አለሽ ደህና ነህ አለእኔ ይመስገን። በሰላም ናቸው ብለሽ ይጠራሽ። አዎ እንድንገናኝ ፈልጌ ነው። አዎ በእዛ ላይ አሪፍ። ከቤተሰብ ጋር ምናምን? አዎ ከቤተሰብ ጋር ነው እየጠበቅኩ የነበረው። ያለውን ነገር እየነገርኳቸው ነበረ። ሰሞኑን በጣም ብዙ አዳዲስ ነገሮች ይፈጠራሉ። ያለውን ነገር ማስተካከል በሞከርኩ ቁጥር እንደምታየው ነገሮች እየተበላሸ ነው። በጣም አላቅም። እኔ በዚህ መሃል ኦቨር ተጐጂ እየሆንኩኝ ነው። አዎ በእርግጥ ልክ ነሽ። አዎ ሰሞኑን እየተፈጠሩ ያሉት ነገሮች ትንሽ ደስ አይልም። ልክ ያለሆኑ ነገሮች እየተፈጠሩ ነው። እኛ ሰላም ለመፍጠር እንፈልጋለን። እነሱ ደግሞ በዛ በኩል ብቻ ብዙ ብዙ ልክ ያሉ ነገሮች እየተፈጠሩ ነው። እንደምታዩት ያው እሷ ራሱ ትንሽ ተጎድታለች ምናምን። ብቻይ በአሁኑ ፈጣሪ ጠብቆኛል በእውነት። እኔ አላቅም። ዓይኔን ደግሞ ቢሆን አስበው በዚህ ሰዓት ከዓይኔ በንግግር ማመን አለብን ብዬ ያስባሉ ስሜት። እኔም እዛ እንደዛ ብዬ ነው ሄድኩት። እኔ እንደዛ ብትመስ ግሬን አላነሳም ነበር። የምሬን ነው ብቻ ደስ አይለም። ሰሞኑ እየተፈጠሩ ያሉት ነገሮች፣ ሲቀጥልም ደግሞ ያው ስለ ዲኤንኤ ምናምን አንዳንድ ነገሮች፣ ትናንትና የተለቀቀውን ቪዲዮ አይታችሁታል? እኔም በእርግጥ አይቼዋለሁ። እና ስለ ዲኤንኤ ስታወራ እኔ ራሱ ትንሽ ጥርጣሪ ፈጥሮብኛል። ደስ የሚል ስሜት በሳቱ አልፈጠረብኝም። የምርስ ነገር ማለት ምን እያልክ ነው? ደግሞ አንተ አይ ምንም እያልኩኝ ሳይሆን ሌላ ነገር ካሳለፍኩ በኋላ ደግሞ አንተ ጭራሽ ለእነሱ ተገልብጣል ታው እንጂ ካል አይ፣ ወደ እነሱ መገልበጥ አለመገልበጥ ሲሆን ሲቀጥልም፣ ባለፈው እራሱ እሷ ቤት ሄድሽ ትንሽ ስለ ዴኒ ስታወራ አንቺ ትንሽ ያደረግችዋትሳዊ ህይወት ላይ እንዲ ዝም ብላ ገብታ የራሷን ውሳኔ ወሰና ነገር ስታደርግ ጸጥ ብዬ ማየት ነበረብኝ ያልክ ነው። ኖ እኔ ጸጥ ብለሽ ማየት ያለማየ ጉዳይ ሲሆን ጥርጣሬ ፈጥሮብኛል ነው እያልኩሻለሁ። ብቻ እንደዚህ የሚያጨቃጭቅም ነገር የለም እና ረን ራሱ ጠርቻቸዋለሁ ከእነሱ ጋር ያለው ነገር እናወራለን ከነሱ ጋር ያለው ግልጽ አርጎን አውርተን እኔ በጣም ነው የምሬን ነው ያለው ነገር አጥርተን አስተካክለን ዛሬ መጨረስ አለብን ብዬ ስላሰብኩ ነው። እኔ ደስ ይለኛል። ግን እኔ እሺ፣ አንተ ወስን። ዛሬ መስተካከል ስላለብን ነው። ምንም አታስቢ፣ እኔም ስላለው፣ ምንም የሚፈጠር ነገር የለም እና ብዙ አትጨናቂ። ለማንኛውም እነሱ እንጠበቃቸዋለን

ጥምሁ ሁሌም ያንተው ነው። አንተ ያላየኸውን ቤት ፍቅርህ ውስጥ ይሰርቶ ገብቶ በት ተኝቷል። መስኮት በሩን ዘግቶ የሰራውን ቤት አታውቀውምና ልብህ የሁድላ ሳይ ምን ቃል ተናገሬ፣ ፍቅሬ ልግለጽል። እሺ፣ እንዴት ናችሁ? ሰላም አለን፣ ሰላም አለን አለን፣ ይመስገነው። ዛሬ አንዳንድ ነገሮች ማውራት አለብን ብለን የጠራናችሁ አንተ ከመጥራት በፊት ሲጀመርኛ ልናወራ እንፈልግ ነበረ። ወደ አንተም ልንመጣ ስንል ደውልክልን። በስነ ስርዓት ማውራት ካልቻለን ወይ ነገሮችን ምንም ነገር ስንት ነገር እና እናንተ መጀመሪያ ለምን ነበር የፈለጋችሁት እኔ አንዳንድ ነገር ማስተካከል አለብን ብዬ ስላሰብኩ ነው። ምክንያቱም እየተፈጠሩ ያሉት ነገሮች እኛን በፍጹም ሊለያዩና ድጋሚ እንዳንገናኝ ሊያደርጉ የሚችሉ ነገሮች ናቸው እየተፈጠሩ ያሉት። እሱ ያው የሰው ልጅ መገናኛው አይታወቅም ኤደን። እሱ እኛ የምንለው ፈጣሪ የሚያገናኝበት የራሱ የሆነ መንገድ አለው። ስለዚህ የሰው ልጅ አንገናኝም ተብሎ በአንድ ነገሮችን መደምደም ልክ አይደለም። በመጀመሪያ ፍርድ ቤት ነው ማቆም ስለተጎጂ ስለሆነና እኮ ስለዚህ መከሰስና ምናልባት ልንገናኝ የምንችለው ከዚህ በኋላ አንቺ ስለጎዳሽ ፍርድ ቤት ሊሆን ይችላል። ይሄ ደሞ የአንቺ ውሸት ተጋለጠ ወይ ደግሞ የአንቺ ውሸት ስለተጋለጠ ፍርድ ቤት ልንገናኝ እንችላለን። ከዚህ ውጭ እናንተ የሚያገናኘን ሌላ ሰው የሚያገናኘን ነገር የለም። አይደለም መጋባት እኔ ደስ ይለኛል፣ ሰርጋችሁ ብመጣ በጣም ደስ ይለኛል። አግኝተሻል፣ ይኸው ልጁ ነገር የለም እዚህ ጋር ሄዶ እኮ ማንም የሚለምናት ልጅ ናት እኮ አንተ እኮ እግሯ ስር ወርቀ ስለለመንካት ነው ወደ አንተ የመጣችው። አንቺም ብትሆኝ የኔን ሁላችሁ ያን ነው አስፈልጊ መስሎ ከታየ ያለ ያለ ነገር ነገራቸው። አሁን ዛሬ እንድንከራከር ለምን ስነ ስርዓት አይኖረም። ነገሮች ለመስተካከል ነው አሁን የመጣ ነው። ስለዚህ አሁን ሌላ ያለፈ ነገር እያነሳን መከራከር እና ሌላ ነገር መፍጠር አለብን ብዬ ስለማላስብ ተረጋግጠ ካለፈው አንጻር እኮ የወደፊቱን ማሰብ ቀላል ነው አይደል እንዴ? ከዚህ ሁሉ ለምን እንድጠራችሁ ለምን አትናገሩ ደግሞ ትላንትና ደግሞ ምን

ክብሬን ያዋርክ ሰው ፊት ቁሚ እንኳን እኩል ጓደኞቼ ጋር እንዳላወራ ነው ያረክኝ። ቤተሰቦቼ ፊት ቁሚ እንኳን እንዳላወራ ነው ያደረክ። ለዚህ ደግሞ ጭራሽ ምንም ሳታፍራ አሁን እዚህ ጋ ቁመህ ደግሞ እያወራሄ ነው። አሁንም ምንም ማለት ነው? አሁን ድጋሚ ያንተን ሁሉ ለማስተካከል እየሞከርኩ ያለሁት አላወራሽ። እሱም ያወራ ይቅርታ አለሽ። በቃ ሁለታችን ነው ልናወራ። አንድ ያብሳ፣ ተረጋጊና ኤደን። በእርግጥ እኔ ብዙ ነገር አስቀይምሻለሁ፣ እንደሚገባሽ ክብር አልሰጥሽ እችላለሁ። ብዙ ነገር ዳንቺ

ናሳፈር ከኛን ሱ ጭረሽ ድጋሚ ሌላ ውርደት እንድታከናነበኝ ነው። ይህን አስተካክየ የምሰጥ ከፈለገም ድጋሚ ሄደ ማስመርመር ይችላል። ሁሉም ነገር ማሟላት ያለባችሁን ነገር አሟላችሁ ዲኤንኤ ማስመርመር ትችላላችሁ። ያው ጊዜ ነው የሚፈጀው። እኔ አሁን ማንን ማመን እንዳለብኝ ግራ እየገባኝ ነው። ያው ማመን ያለብንማ ታውቃለህ፣ ውጤቱን እኮ ይዘልልን እዚህ ጋር። አሁን ማንን ማመን እንዳለብህ ምናምን ራስ ነው የምትወስነው። ማመን ያለብህን አካል ራስህ ነው። እስከ እስከመጨረሻው መንገድ ድረስ ሂደን ሄደንልሃል ለአንተ አንተ አልታየውን ነገር ልናሳይ ሞክረናል። ሁሉም ሳያቃል አንተ በጣም ብዙ አጋ እንደከፈልኩኝ ላሳለፍነው ነው ፍቅር ላሳለፍነው ጊዜ ብዬ ብዙ ነገር አድርጌልሃለሁ። አሁን ግን ሁሉም ነገር አውቆታል። እኔና አንተ ያለን ነገር አውቆታል። ያ አብስራ ጋር መኖር ትችላለህ። ድጋሚ እኛን ካላመን ድጋሚ ዲ ኤን ኤ ማስመርመር ትችላለህ። እኔ ማመን ካልቻልክ አሁንም አሁንም ድጋሚ አይን ከታወረ አስመርምር። በጣም ቀላል ነው። ምክንያቱም እኛ እንኳን አድርገናል። እንኳን አንተ ላንተ ይወት በማያገባ ነው። ግን ይሄን ነው የምፈጀው። ሞክር። ከዚህ በኋላ ግን ለነበረኝ ጊዜ ሁሉ በጣም አመሰግናለሁ። እንደዚህ አይነት ችግር ውስጥ ጥዬ የምሄድ ስላልፈለኩ ነው። አሁንም እንደዚያ እየተመላለስኩ ህይወት ላይ ስበጠብጥ የነበረ ወዲህ ህይወት ወደ ህይወት ተመልሰህ ወይ እራስን ህይወት መኖር ትችላለህ። ከእኔ ጋር ስለነበረው ስላሳለፍ ነው ጊዜ ሁሉ እጅግ በጣም አድርጌ ነው የማመሰግነው። የምሬን። በመጨረሻ ብታሳፍረኝ ብታዋርደኝም ጥሩ ሰው ነበርክለኝ። አመሰግናለሁ። መልካም ህይወት ይሁንልህ። መልካም ሁሉ ይግጠምህ። የምሬ ነው። መልካሙ ሁሉ ይደመ። እና ካሌብ፣ ቆም ብለህ አስብ፣ አስብ ወደ ራስህ ተመለስ። ብዙ ነገር እኮ አወራን። እኔ ብሞት እራሱ መቃብሬ እንዳትቆም። የምሬ ነው። አንተ ከገደሉኝ ሰዎች እኩል ነው ማይ ማለት፣ ገለኸኛል። ሙች አለ ገብተሀላ። የገደልከው ሰው ጋር ደግሞ አብረህ መቆም አስፈላጊ ነው ብዬ አላስብም። አሁንም እንደዛም አርገኝ። ጥሩ ሰው ስለሆንኩ ነው ይሄ ሁሉ ነገር ያደረኩልህ። እና ከዚህ በላይ ካንተ ጋር ስለማልገናኝ ከዚህ በኋላ ላለን ጊዜ ሁሉ አመሰግናለን። ቆያ እንደ ደን በእግዚአብሔር ስላመላልስኩሽ ጥፋተኛ ነኝ። ሳይገባኝ ቀርቶ ነው፣ ይቅር ተርጊልኝ። ዛሬ ቀኑ ደርሶ ሲገባኝ ፍቅርሺ ደጅሽ ድረስ መጣ ወደድኩሽ ልልሽ